ተመልካቾች እንዴት አድራቸኋል የጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በኢትዮጵያ የሚገኙ ገበሬዎች በተለያዩ ችግሮች እንደሚፈተኑ ይታወቃል። በቴክኖሎጂ የታገዘ ስራም ባለመስራት ከዚህ ቀደም ምርቶቻቸው እንደሚባክን ያነሳሉ። በሚሰሯቸው ስራዎች ታዲያ የሚገጥሟቸውን የምርት ብክነት የሚያስቀሩ ማሽኖች እዚሁ ሀገር ውስጥ እየተመረቱ ይገኛሉ። ምርቶቹ ከዚህ ቀደም ከውጭ ገቡ የነበሩ ናቸው። ስለ ምርቶቹና አቅርቦቱ የድርጅቱ መስራችና ዋና ስራ አስኪያጅ ከራሱ አንደበት ተከታትለን እንመለስ። ኤልያስ በቀለ እባላለሁ። የድርጅታችን ስም ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግና የብረት ህብረት ስራ ሽርክና ማህበር ነው። የስራ ድርሻዬ ዋና ስራ አስኪያጅ ነኝ። በግል ድርጅት ውስጥ ተቀጥሬ በዲዛይንና የምርት ክፍል ኃላፊ ሆኜ ነበር የምሰራው ድርጅቱ የተለያዩ የግብርና መሳሪያዎችን ከተለያዩ ሀገሮች ያስመጣ ነበር፣ ዘመናዊ ማሽኖችን። ከዛ ባገኘት ልምድ የግብርና ማሽነሪዎችን በራሴ ካምፓኒ ላይ ለሀገራችን ተስማሚ በሚሆኑ መልኩ የግብርና ማሽነሪዎችን ማለትም የተለያዩ የእህል ሞቂያ ማሽኖች፣ መፈልፈያ ማሽኖች፣ የመኖ ማቀነባበሪያ ማሽኖች፣ እንደገና በተጨማሪ ደግሞ አሁን ላይ ያመረትን ያለ ነው በትራክተር ተቀጽላ የሚሰሩ ተጎታች ጋሪዎች ገልባጭ ጋሪዎችን እነሱን እያመረትን እንገኛለን። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። አሁን ላይ በቋሚነት 12 የሚሆኑ ቋሚ ሰራተኞች አሉን። ጊዜያዊ ደግሞ እንደ ወቅቱ ሁኔታ እስከ 8 ድረስ እናስገባለን፣ ጊዜያዊ ሰራተኞች። ጥናቶች እንደሚያሳዩት በውቅያ ወቅት ከፍተኛ የሆነ 30 ፐርሰንት የሚሆነው እህል አውድማ ላይ ነው የሚባክ ነው። እኛ የምናመርታቸው ማሽኖች እነዚህን ብክነት ያስቀራሉ፣ ሙሉ በሙሉ ያስቀራሉ ብለን የምናስበው ሁለተኛ ደግሞ የሰው ኃይል እንደ ልብ አያገኝም ገበሬው እህሉን ካጨደ በኋላ የሚወቃለት ድሮ በበሬ በደቦ የሚባል ስርዓት አለ። የአካባቢው ሰው ተሰብስቦ የራሱን በሬ ሰብስቦ ነበረ የሚወቃው። እነዚህ ማሽኖች በከፍተኛ ደረጃ ይፈጣሉ ብለን የምናስበው አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። የምናመርታቸውን ማሽኖች አብዛኛው ጥሬ እቃ የምናገኘው ከሎካል ማርኬት ነው። ከመርካቶ ላይ ያሉ አቅራቢዎች ነው በብዛት የምናገኘው። የተለያዩ አስመጫዎች ጋር ሄደን የተለያዩ እቃዎችን እንደዚሁ ከነሱ እናገኛለን። እንደገና ደግሞ ጎማዎች፣ የተለያዩ ደግሞ እንትኖች ከትልልቅ የመንግስት ተቋሞች እንደ አዲስ ጎማ ያሉ እንደገና ደግሞ ቃሊቲ ብረታ ብረት ያሉ ተቋሞች የተለያዩ ብረቶችን ከነሱ እናገኛለን። የውቂያ ሰዓት ሲደርስ የሚፈለገው ማሽን ብዙ ነው። የገበሬው ፍላጎት ከፍተኛ ነው። ነገር ግን እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ እንትን ቢያግዘን ብለን እናስባለን። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ። ኦሮሚያ ካፒታል የሚባል አለ። አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ ከነሱ ጋር በማያያዝ በእነሱ በኩል በብድር ከኛ መውሰድ ይችላል። ይህንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ፣ ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። በተጨማሪ ደግሞ የምናመርታቸው ማሽነሪዎች ግብርና ላይ፣ ገጠር ላይ እንደመስራታቸው እንደ ልብ ኤሌክትሪክ አይገኝም። ኤሌክትሪክ ስለማይገኝ የምንጠቀማቸው ምንድነው የናፍታ ወይም ደግሞ የቤንዚል ጄኔሬተሮችን እላያቸው ላይ እንገጥማለን። አብዛኛው ሰው የሚመረቱት ምርቶች ከውጭ የሚመጡት የተሻለ እንደሆነ ነው የሚያስበው። እኛ ደግሞ አሁን እያለን ያለነው እኛ የምናመርታቸው ምርቶች አንደኛ የአንድ አመት ዋስትና እንሰጣቸዋለን፣ ሁለተኛ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ የሀገር ምርትን መጠቀም ቢለመድ እሱ የተሻለ ነው ብዬ አስባል። አሁን አሁን የተለያዩ መስሪያ ማሽኖችን የሚያመርቱ ተቋማት በየአካባቢው እየተመለከትን እንገኛለን። ከውጭ የሚገቡ ማሽኖች በሀገር ውስጥ ምርት መተካት ደግሞ ጠቀሜታው የጎላ ነው። ሪፖርተራችን ኤዶሚያስ ንጉሴ በራሱ አቅም የተለያዩ ማሽኖችን በማምረት ለገበያ ከሚያቀርብ ወጣት ጋር ቆይታ አድርጓል። ዝርዝሩን ከወጣቱ አንደበት ተከታትለን እንመለስ። ስሜ ቴሮፍ ስጢፋኖስ ይባላል። የኢቶፕ ማሽነሪ መስራችና ዋና ስራ አስኪያጅ ነኝ። በእኛ ድርጅት ውስጥ ብዙ አይነት ማሽነሪዎች እንሰራለን። በዋነኝነት አተኩረን የምንሰራባቸው ግን ማኒፋክቸሪንግ ላይ የሚያገለግሉ ማሽኖችን በደንብ ትኩረት ሰጠን እንሰራለን። ከነዚህ ውስጥ ረጅም ዓመት በደንብ ብዙ ጊዜ የሰራንባቸው ማሽኖች የሳሙና ማምረቻ ማሽኖች ሳሙና፣ ኦሞ፣ ላርጎ፣ ፈሳሽ ሳሙና ሁሉንም አይነት ሳሙና ማምረቻ ማሽኖችን እንሰራለን። ከነሱ በተጨማሪ ደግሞ ፕስቲክ ሪሳይክሊንግ ስራ ላይ የሚያገለግሉ የተለያዩ ማሽነሪዎች እንሰራለን። ከእነሱ ውጭ ልክ እንደዚሁ ብዙ አይነት ማሽኖች አሉ። የጨው ፕሮሰስ ማረጊያ ማሽኖች፣ የቡና መኪያ መፍጫ ማሽኖች እንዲሁም ደግሞ በቅርብ ጊዜ ደግሞ የጀመር ናቸው ደግሞ ተንቀሳቃሽ የሆኑ ቀለል ያሉ የወርቅ ማጠቢያ ማሽኖችም እናመርታለን። የሚሰራቸው ማሽነሪዎች እነዚህ ማሽነሪዎች በዋነኝነት የሚያገለግሉት ለምንድን ነው? እነዚህ ፕላስቲክ ማቴሪያሎችን ሃይላንድ ሊሆን ይችላል፣ ጀሪካን ሊሆን ይችላል፣ ፒቪሲ ፓይፖች ሊሆኑ ይችላሉ፣ እንዲሁም ፌስታል ማዳበሪያ። እነዚህ እንዳለ መልሰን ጥቅም ላይ ለመዋል ስንፈልግ መጀመሪያ ላይ ክራሽ ይደረጋል፣ ይፈጫል። ከተፈጨ በኋላ ደግሞ ሌላ ቅድም እዚያ ላይ ያየናቸው የማጠቢያ ማሽን አለ፣ የማድረቂያ ማሽን አለ። ከዛ በኋላ ነው የግስትሮ ተደርጎ ወደ ጥሬ ዕቃነት የሚቀየሩት ማለት ነው። አሁን ያየነው ነው ፈርስት ስቴፕ ላይ እነዚህ ፕላስቲኮች የምንፈጭበትን ማሽነሪ ነው። እነዚህ ማሽነሪዎች በሀገር ውስጥ ማምረታችን ምንድነው የሚያሰጠው ጥቅም? አንደኛ ትልቅ ኮስት ከት እናደርጋለን፣ በጣም እንቀንሳለን ማለት ነው። ውጭ ከሚመጣበት በዋነኝነት የሚሰጠው ጥቅም ምንድነው? አንድ ማሽን ከውጭ ካመጣም በኋላ ሲበላሽብን ኖር ደግሞ የሆነ ማቴሪያል ሲጠፋ ዳሜጅ ሲሆን ሜንቴንስ ሳይደረግ በቃ ምንም አማራጭ ስለማይኖር ዝም ብሎ ነው ቁጭ የሚለው ማለት ነው። እዚ ሀገር ውስጥ ሲሆን ግን የሚሰራው የተሰራበት ማቴሪያል እዚሁ ነው፣ መቀየር የሚኖርብንን ነገር እንዳለ እዚሁ ማስተካከል እንችላለን ማለት ነው ሶ ሜንቴናንስ ላይ በቀላሉ ሶሉሽን እንዲኖራቸው ያደርጋል። እኛ ድርጅት ውስጥ አሁን በቋሚነት ስምንት ዘጠኝ ሰራተኞች አሉ። እንዲሁም ደግሞ በኮንትራክት የተመላለሱ የሚሰሩ ብዙ ሰራተኞች አሉ። በእኛ በድርጅታችን በኩል ይህን ያህል የድ ስራ እድል ፈጠራ አድርገናል። አሁን የምንሰራቸው ስራዎች ግን ያላቸው ትልቅ ጥቅም ምንድን ነው? አንድ ማሽነሪ ከኛ ተሰርቶ ልክ ሲወጣ ሌላ ቦታ ላይ ልክ እንደዚሁ ስድስት ሰው ሰባ ሰው ስምንት ሰው የስራ እድል ነው የሚፈጥረው ማለት ነው ሰው እዚህ የምታያቸው እያንዳንዱ ማሽን ሲወጣ በማሽኑ ቁጥር ልክ ያን ያህል የስራ እድል የመፍጠር አቅም አለው። ይሄ ስራ ኢትዮጵያ ወደፊት እቅዱ በኢስት አፍሪካ እንዲሁም በአፍሪካ ደረጃ የማሽነሪ ሰፕላየር መሆን ነው። በአርተፊሻል ኢንተለጀንስ ዘርፍ ለአገልግሎት በበቃ በአጭር ጊዜ ውስጥ አስገራሚ ተቀባይነትን በማግኘት የዲፕሲክን ያህል የተሳካለት አይገኝም። በፈረንጆቹ 2023 በቻይና የተሰራው ዲፕሲክ ከአርተፊሻል ኢንተለጀንስ ጋር የተያዘ ስራን ለሚያከናውኑ ኩባንያዎች ስጋት ሆኖባቸዋል ተብሏል። ተጨማሪውን አብረን እንከታተል። ሰው ሰራሽ አስተውሎት ወይም ኤአይ በሰው ልጆች አኗኗር ውስጥ ያለው ወሳኝነት ከጊዜ ወደ ጊዜ እየጨመረ መጥቷል። ቴክኖሎጂው የሰዎችን ህይወት ቀላል የሚያደርግበት አንዱና ዋነኛው መንገድ አሰልችና ተደጋጋሚ ስራዎችን አውቶሜትድ በሆነ መልኩ በማዘጋጀት ነው። በተለይም መረጃዎችን በፍጥነት ከማግኘት አኳያ ትልቅ ድርሻ እየተወጣ ይገኛል። ከእነዚህ የሰው ሰራሽ አስተውሎት መተግበሪያዎች መካከል ታዲያ ዲፕሲክ በሚል የሚታወቀው የቻይናውያን የፈጠራ ውጤት በመላው ዓለም መነጋገሪያ ሆኗል። የቻይናው ዲፕሲክ የሰው ሰራሽ አስተውሎት ወይም አርተፊሻል ኢንተለጀንስ መተግበሪያ የቻት ጂፒቲ እና ጂሚኒ ተፎካካሪ ሆኖ ብቅ ብሏል። ከአሜሪካዎቹ የአርተፊሻል ኢንቴሊጀንስ መተግበሪያዎች እጅግ ባነሰ ወጪ የተሰራው መተግበሪያው በአጭር ጊዜ ተቀባይነትን አግኝቷል። ዲፕሲክ አገልግሎት በጀመረ በቀናት ውስጥ ታዲያ ከአንድ ሚሊዮን በላይ ሰዎች ከአፕ ስቶር ላይ ያወረዱት ሲሆን በአሁኑ ወቅት ቀዳሚውና ተፈላጊው መተግበሪያም ሆኗል። በፈረንጆቹ 223 በደቡባዊ ቻይና በሃንግዡ ግዛት ሊንግዌን ፌግ በተባለ ባለሙያ የተሰራው ዲፕሲክ የበርካታ የአርተፊሻል ኢንቴሊጀንስ ጋር የተያያዘ ስራን የሚከውኑ ኩባንያዎችን የአክሲዮን ገበያ እንዲያሽቆለቁል አድርጓል። እንደ ኦፕን ኤአይ፣ አልፋቤት እና ሜታ ያሉ የአሜሪካ ኩባንያዎች በቢሊዮን ዶላር አውጥተው ያስተዋወቋቸውን የአርተፊሻል ኢንተለጀንስ መተግበሪያዎች እየተፎካከረ የሚገኘው ዲፕሲክን ለማበልጸግ 600 ሚሊዮን ዶላር ወጪ ተደርጎበታል። መተግበሪያው ለአጠቃቀም ቀላል ሆኖ እነ ቻት ጂፒቲ እስከ 200 ዶላር ክፍያ ጠይቀው የሚያቀርቡትን አገልግሎት በነጻና በተሻለ ጥራት ማቅረቡም ተመራጭ አድርጎታል። የበርካታ ቋንቋዎች ሞዴሎች በመያዝ የሚሰራው ዲፕሲክ እንደ አማርኛ አፋን ኦሮሞና ትግርኛ ላሉ ቋንቋዎችም ይበልጥ አመቺ መሆኑ ነው የተዘገበው። በምዕራቡ ዓለም ያሉ ዋና ዋና የሰው ሰራሽ አስተውሎት መተግበሪያዎች እስከ አስራ ስድስት ሺህ የሚገመቱ ልዩ የቴክኖሎጂ ቺፕሶችን ይጠቀማሉ። ዲፕሲክ በበኩሉ አርዋን የተሰኘውን የሰው ሰራሽ አስተውሎት ሞዴሉን ለማዘጋጀት ልዩ የሚባሉ ሁለት ሺና በሺዎች የሚቆጠሩ ዝቅተኛ ደረጃ ያላቸው የቴክኖሎጂ ቺፕሶችን በመጠቀም እንዳሰለጠን አስታውቋል። ዲፕሲክ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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።